ሀይሚ የኔ ቆንጆ ቀበጧ ማለት ነው። የብሩኬ ንግስት ማለት ነው። ቀለበትም ከፋሲል ጋር አስረሽልኛል የኔ ቆንጆ። በዚህ አጋጣሚ እኮ ማለት ነው የሚሳደቡ ልጆችም እኮ ይኖራሉ። ሀይሚ አደለም፣ ቀለበትም ያል ነገር አውልቃ ከሌላ ሰው ጋር ፍቅር ልጀምር ጊዜዋም አልነበረ። ወደ ኢትዮጵያና ስትመጣ ራሱ እኮ ሀይሚቾ ገና ሚጢጢ እያነበረች አንድ አመት ከምናምን አደለም። ስለዛ፣ ሀይሚኮ ፋሲል ያለው ነገር እውነት ነው ብላችሁ የዩቱቡ ስራ ያልገባችሁ ልጆች ልትሳደቡ ትችላላችሁ። ስራ ነው የስሩበት። ሲቀጥል ፋሲል ደግሞ እኔም ብሩኬም እኔም ልጁም እየታለልን መኖር የለብንም። ዛሬ እውነቱ መውጣት አለበት። ቀለበት አስሬላታለሁ ለሀይሚ ፍቅረኛ የነበረች ሀይሚ ደግሞ ቡሩኬ ከመጣ በኋላ ዝም ብዬ በስልክ የጀመርኩት በቴክስት የጀመርኩት እዚህ ደረጃ ይደርሳል ብዬ አላሰብኩት ከሱ ጋር የጀመርኩት ግንኙነት ነበረኝ አለች። ይሄንን እውነት ብላችሁ የምትቀበሉ ሰዎች ካላችሁ በእውነት ትገርማላችሁ። ምክንያቱም ማለት ነው እነሱ ስራ። ሲቀጥል ደግሞ ሀይሚ አይደለም ለቀለበት አስቡት እንግዲህ ከቡሩኬ ጋር ሆና ከሱ ጋር ጀመረች፣ ከዛ ወደ ቡሩኬ አመዘነች። ከዛ ቀለበት አሰረላት ሲያስጨንቃት ማለት ነው። እና እውነት ነው ብላችሁ የምትሳደቡ ልጆች አትሳደቡ፣ እውነት ከስድባችሁ ተጠንቀቁ። ሀይሚን በክፉ አይናችሁ እንድታዩብን አንፈንግም። ምክንያቱም ሀይሚ የብሩኬ ናት፣ ብሩኬ ሀይሚ ነው። ይሄ ደግሞ የዩቱብ ስራ ነው ቤተሰቦች። ዩቱብ እንደዚህ አይነትን ነገር ነው። እንኳን ዩቱብ እኛ ራሱ እንደዚህ አይነትን ነገር አይደል የምንወደው ቤተሰቦች፣ አይደል እንደዚህ አይነት ወሬ ነው የምንወደው። ስለዛ እነሱ ስራቸውን ነው እየሰሩ ያሉት፣ ወጣቶች ናቸው ይስሩበት። ተፍተፍተፍ ይበሉ። ሁሌ እኮ ዩቱብ ላይ ይገኙ ይችላሉ እንዴ? ስለዛ ስራቸውን ይስሩበት፣ አትሳደቡ። አንዳንዴ ስድብ ራሱ ቅስም ይሰብራል። በእርግጥ ወደ ሚዲያ አንድ ሰው ሲመጣ ክፉንም ደጉንም ሊችል ነው። ሁሌ ጥሩ ነገር ላይኖር ይችላል። ግን ቢሆንም ማለት ነው። አንዳንዴ ሀይሚንም እየወደዳችኋት እውነት የሚመስላችሁ ስራው ያልገባችሁ ልጆች ትኖራላችሁ እና ይሄ የዩቱብ ስራ ነው ውዶች። የዩቱብ እንደዚህ አይነት ነገር ነው የሚወደው። እኛም እንደዚህ አይነት ወሬ ነው የምንወደው። ስለዚ ወን ድራማ ነው ወን ፕራንክ ነው። ሲቀጥል ደግሞ ብሩኬና ሀይሚ እንዳያችሁት ሁሌ በአንድ አይነት አይዲያ አይመጡም። ለየት ለየት ተባለ ነገር ለነቃ ሰው ደግሞ የሚያስተምርን ነገር ይዘው ነው የሚመጡት እና ከገባ ነው በተለይ በትዳር ላይ ምናል መማገጥም ሆነ ምናል ማፈንገጥም በሉት በቃ ምንም ይሁን ምን አይነት ነውር እንደሆነ እና ዋጋ እንደሚያስከፍል

በጣም በጥሞና ካዳመጥ ነው እንደዛ የሚገባን ሰዎች ካለን እንደዚ አይነት ነገር ትምህርት ያለበት ነው በደንብ ካየነው ቪዲዮ፣ እና እኔ አሁን ልሰራ የመጣት ቪዲዮ በቃ ሀይሚን እንዳትሳደበው፣ ጌታ እንዳትሳደበ። በቃ እንዲ ወጣት ናት፣ ገና ልጅ ናት። ትስራ ዩቱብ ላይ ተፍተፍ ትበል። ትልቅ የሆኑ ትዳር ህይወት እየመሰረቱ ሲሄዱ እኮ ብዙም ዩቱብ ላይ ላይ ይገኙ ይችላሉ። ስለዚህ አሁን ጊዜያቸው፣ የአፍላነት ጊዜያቸው፣ የወጣትነት ጊዜያቸው ነው፣ ይስሩበት። በቃ ድራማ እና ያደለ እንደ ውሸት እንደሆነ እያወቅን፣ ስለዚህ እነሱም እንደዛ ነው፣ በቃ ድራማ የሚሆን ፊልምም ይሁን በቃ የዩቱብ ስራ ነው። ዩቱብ ላልገባችሁ ሰዎች ሀይሜች አይደለችም። እሽ ሀይሜች አይደለችም፣ ስራ ነው የዩቱብ ስራ፣ እንደዚህ ነው። ይስሩበት። አትሳደቡ። ነገሩ በተሳደቡም ያው ቪው ነው ዶላር ነው የሚያመጣው። አይታችሁ ግን ቢሆንም ስድብ ጥሩ አይደለም። በስድብ ዲግሪ እንዳንመረቅ እውነት እንዳንመረቅ። ስድብ ነውር ነው። አትስደቧቸው። በተለያ ለብሩኬ አግዛችሁ ነው የምትሳደቡት። ስራ አልገባችሁ አይደል? ሀይሜ እናረገች ምክንያቱም ከብሩኬ ጋር ሆኜ ነው እንቀልድ በቴክስት እየተጻጻፍን ብላለች ሀይሜ ማለት ነው እና እንደዛ አስባችሁ ያው ስለምትወዷትም ነው ግን ቢሆንም አትሳደቡ። እውነት ድራማ ብራንክ ነው። ቀጣዩን ደግሞ ያው ሰርቶኬ ያው ከፋሲል ላይ ያው ስልኩን ተቀብሎታል አይተናል። እና ቀጣዩን ደግሞ እንጠብቃለን። ወይም በሁለተኛ በሶስተኛ ክፍል ላይ ድራማ ሆነ ፕራንክ መሆኑ ያረጋግጡልናል። እንደባለፈው ስለዚያ እንዳትሳደቡ ለማለት ምን የመጣው እንዲሽ ብላችሁ ሀይሜን እንዳትሳደቡ። እውነት ሀይሚቾ እንዳትሳደቡ። ድምቀቷ ሬቱ እኮ ሀይሚቾ ከሌለች በቀጨር ነው የሚለው። ስለዚህ ሀይሚ ቅመሟል እንዳትሳደቡ። በተለይ ደግሞ የመዳም ቅመሞች ሀይሚቾን ጥግ ድረስ ስለሚወዷት ይቀየሟቸዋል። አንዳንድ የማታውቁ ልጆች ካላችሁ የዩቱብ ስራ እንደዚህ ነው እና ይህን ለማለት ነው ቤተሰቦቼ። በተረፈ በያላችሁበት ሰላማችሁ ብዛ። እኔ ተመችቶ